ቀጥሏል። መጎብኘት ትችላላችሁ። ዲኤም ሲሪል ስቴት በተንጣለለው ደማቅ ሰማያዊ ሰማይ ላይ እንደ ፈረስ የሚጋልቡ ነጫጭ ደመናዎች ይከንፋሉ። በዚህ በተክሎች ውበት አረንጓዴ ቀለም በለበሰው ሰፊ ሜዳ ላይም አለፍ አለፍ ብለው ሳር የሚግጡ በጎችና ለዓይን የሚማርኩ ተራራማ ቦታዎች ይታያሉ። ይሄ መንፈስን የሚያድስ ቦታ ታዲያ በዚሁ በምድር ላይ የሚገኝ እንጂ በሌላ ፕላኔት ላይ ያለ አይደለም። የተለያዩ ቱሪስቶች መዳረሻ የሆነው ይህ ቀልብን የሚማርክ ቦታ መጠሪያ ስሙ ሞንጎሊያ ይባላል። ንጹህና ማራኪ መልክዓ ምድርን የተሞላችው ሞንጎሊያን ለማየት የሚመጣ ማንኛውም ጎብኚ ታዲያ ከሞንጎሊያውያን ባህሎች መካከል ከሆኑት ፈረስ መጋለብ፣ ቀስት ውርወራ፣ በንስር አሞራዎች በመታገዝ የሚደረግ የእንስሳት አደንና ሌሎችንም አስደሳች ልምምዶችን መሞክሩ አይቀርም። ታዲያ በዚህ የጉብኝት ወቅት እንደ ስዕል የሚያማምሩ የሞንጎሊያ ለጋ ወጣ ሴቶች እናንተን በፈለጋችሁት መንገድ እንዲያስደስቷችሁና በጉብኝታችሁ ወቅት ሁሉ አብረዋችሁ እንዲሆኑ የአካባቢው ነዋሪ ቤተሰቦቻቸው መልካም ፈቃድ መሆኑ ደግሞ የበለጠ ሞንጎሊያን አስገራሚ ሀገር ያደርጋታል። ይህች ሀገር በተለያዩ ነገስታቶች የብዙ ዓመታት ታሪክ ባለቤት የሆነች እና የሞንጎሊያ ኢምፓየር በሚባለው የአንድ ወቅት ንግስናዋና የአልበገር ባዩ ተፋላሚ የንጉስ ጌንጊስ ካሃን የትውልድ ቦታም ነች። በዚህ ቪዲዮ ላይም በሞንጎሊያ ብቻ የሚገኙ አስገራሚ የሆኑ ባህሎችና እውነታዎችን ይዘነላችሁ ቀርበናል። እስከ ቪዲዮ መጨረሻ አብራችሁን እንድትሆኑ እየጋበዝናችሁና ቻናላችንን ሰብስክራይብ ሳታደርጉ ቪዲዮአችንን የምትመለከቱት ለእናንተ ለማድረስ በየቀኑ ለምናዘጋጃቸው ቪዲዮዎች ማበረታቻ ይሆን ዘንድ ሰብስክራይብ የሚለውን በመጫን ከኛ ጋር ይሁኑ። በሞንጎሊያ ያሉ ሴቶች የበለጠ ቆንጆና የተማሩ ሲሆኑ የትዳር አጋር ለማግኘት ይቸገራሉ። አሁን አሁን ሴት ልጅ በትምህርት ዘርፍ የበለጠ ተሳትፎን ከማድረግም በላይ ከወንዶች በተሻለ ሁኔታ የበላይነትን መያዝ ችለዋል። የሞንጎሊያ ሴቶችን ከሞንጎሊያ ወንዶች በበለጠ ደረጃ በትምህርት ላይ ከፍተኛ አስተዋጽኦ ከማድረጋቸው በላይ በማህበረሰባዊ መስተጋብሮች ላይም አብላጫውን ቦታ መያዝ ጀምረዋል። ታዲያ የሞንጎሊያን ቤተሰቦች ይሄ ከቅርብ ዓመታት ወዲህ የያዙት ሴት ልጆቻቸውን ጥራት ያለው ትምህርት ያለባቸው ትምህርት ቤቶችና ዩኒቨርሲቲዎች በመማር ብቻ ራሳቸውን መንከባከብና የወደፊት ህይወታቸውን መምራት ይችላሉ የሚለው እምነታቸው በከፍተኛ ደረጃ ጨምሯል። እንደውም አንዳንድ ቤተሰቦች ሴት ልጆቻቸውን ከትምህርት ውጪም ሌሎች ሙያዎችን መልመድ እንዳለባቸውና የግብርና ዘርፉ ሙሉ በሙሉ በወንዶች ቁጥጥር ስር መሆኑን ያምናሉ። ይህ አመለካከት ታዲያ ሴቶች ከወንዶች የበለጠ ወደ ውጭ ወጥተው ስራዎችን እንዲሰሩና ከወንዶቹን በተሻለ ሁኔታ ከአስር በላይ ዓመታትን በህይወት የመቆየታቸውን ነገር ጨምሮታል። በሀገሪቷ በተደረገው ጥናት መረጃ መሰረትም እነዚህ ወጣት ሞር ሴቶች በመንጎሊያ ከተማዎች ላይ ስራን ፍለጋ በሚቆዩባቸው ጊዜያት የህይወት አጋራቸውን ለማግኘት በጣም እንደሚቸገሩ ያሳያል። በዚህ የሞንጎሊያን የስታቲክስ ቢሮ ዘገባ ላይ በሞንጎሊያ ዋና ከተማ በኡላን ባታር ያሉ ሴቶች የጋብቻ ቁጥር አናሳ መሆኑን ያሳያል። ኡላን ባታር የሀገሪቷን ከግማሽ በላይ የሚሆነውን ነዋሪ የያዘች ከተማ ስትሆን በከተማዋ ካሉት ሶስት ሚሊዮን ነዋሪዎች መካከል የሴቶች ቁጥር ከወንዶች በስልሳ እንደሚበልጥ የሀገሪቷ መረጃ ያሳያል። ይሄ በዩኒቨርሲቲዎችና በስራ ቦታዎች ላይ ከፍተኛ የሆነ የሴት ቁጥር መኖር ወንዶች ከተለያዩ ሴቶች ጋራ የመሆን አማራጮች እንዲኖራቸው እድል ሰጥቷቸዋል። ነገር ግን እድሜያቸው ከ15 በላይ የሚሆኑት የሀገሪቷ 40 ፐርሰንት ወንዶች ያገቡ ሲሆን ያገቡ የሴቶች ቁጥር ደግሞ 32 ፐርሰንት ብቻ ነው። ታዲያ በሞንጎሊያ ያሉ ሴቶች በህይወታቸው ሁለት ፈተናዎችን ይጋፍጣሉ። የመጀመሪያው ቋሚ የሆነ ስራን የማግኘት ፈተና ሲሆን፣ ሁለተኛው ደግሞ እድሜያቸው 29 ከማለፉ በፊት የትዳር አጋር ፈልጎ ማግኘት ነው። ይሄ የእድሜ ጣሪያን ያለፉ ሞንጎሊያውያን ሴቶች ግን ስለ ትዳር ማሰብ ማቆም ይኖርባቸዋል። ነገር ግን አንዳንድ መረጃዎች እንደሚያሳዩት ከ1990 ጀምሮ የሞንጎሊያ መንግስት የኢኮኖሚ ዘርፉን ከመንግስት መር ገበያ ወደ ነጻ ገበያ ኢኮኖሚ በመቀየሩ ሳቢያ አብዛኛው ወንዶች ስራ በማጣታቸው ምክንያት በሀገሪቷ ያሉ የበጎ ፍቃድ ድርጅቶችም አብዛኛውን እርዳታ የሚያደርጉት ለሴቶች በመሆኑ ምክንያት የሀገሪቷ ወንዶች በተለያዩ የአልኮል ሱሶች መዘፈቃቸውና በራሳቸው የመስራት አቅም እንዳጡ መረጃዎች ይዘግባሉ። ይህ ሁኔታ ምናልባት ላላገቡና የራሳቸው ገቢ ላላቸው ሴቶች እንደ ጥሩ እድል ይታይ ይሆን? ሀሳባችሁን በኮሜንት ላይ አድርሱልን። በመዲናችን አዲስ አበባ የተሰማ አነጋጋሪ ዜና፣ ከኮንዶሚኒየም መሸጫ በታች በሆነ ዋጋ ቅንጡ አፓርታማ ለካሬ በ78000 ብር ብቻ ከዲኤምሲ ሪል ስቴትም በውጭ ሀገር የምትኖሩ ሀገሬ ላይ ቤት እንዲኖረኝ ይፈልጋለሁ የምትሉ፣ የጨረቃ ቤት ነው ካርታ የለውም በኮሪደር ልማት ቤቴ ሊፈርስ ነው ብሎ ከመጨናነቅ ከ432000 ብር ቅድመ ክፍያ ጀምሮ ከባለ አንድ እስከ ባለ አራት መኝታ ቤቶችን ለኑሮ ተስማሚ በሆነው በለቡ መብራት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 አካል መጎብኘት ትችላላችሁ። ዲኤም ሲሪል ስቴት። የሞንጎሊያ ነዋሪዎች ውብ ሴት ልጆቻቸውን ሊጎበኟቸው የሚመጡ እንግዶች አስደሳች ምሽትን እንዲያሳልፉ መስዋዕት የማድረግ ባህል። ሞንጎሊያኖች በእንግዳ ተቀባይነታቸውና ባላቸው ለየት ያለ እንግዳ አቀባበል ባህላቸው ዝነኛ ከሆኑ ህዝቦች መካከል ናቸው። ታዲያ እንግዶች የሞንጎሊያውያን መኖሪያ ቤቶች በሚጎበኙበት ጊዜ የሀገሪቷን የተለየ ውብ ባህል መመልከታቸው አይቀርም። እነዚህ እንግዶች ወደ ሀገሪቱ መኖሪያ ቤቶች ሲሄዱ ነዋሪዎቹ ከቤታቸው በመውጣት በተለየ አቀባበል ወደ ቤታቸው እንዲገቡ ይጋብዟቸዋል። እንግዶቹም የጋባዦቻቸውን ግንባር በመንካት ለነሱ ያላቸውን ክብር ያሳያሉ። ከዚህ በኋላ የቤቱ ባለቤቶች እንግዶቹን በባህላቸው መሰረት የተከበረ ሰው በሚቀመጥበት በሰሜናዊ አቅጣጫ እንዲቀመጥ በክብር ይጋብዙታል። ለእንግዳውም ጣፋጭ የሆነውን የሞንጎላውያን ተወዳጅ ባህላዊ መጠጥ ሻይ በወተት ይቀርብለታል። ታዲያ ይሄ መጠጥ የሚዘጋጀው በራሱ በቤቱ ባለቤት ሲሆን ለእንግዳውም የሚሰጠው በቀኝ እጅ በሚያዝ ነው። እንግዳውም በሁለቱም እጆቹ መቀበል ይኖርበታል። ታዲያ ከተቀበለ በኋላ ጠረጴዛው ላይ ከማስቀመጡ በፊት በትንሹ መቅመስ ግዴታው ነው። አብዛኛውን ጊዜ ሞንጎሊያውያኖች እንግዶችን ሲቀበሉ ባህላዊ የሆኑ ምግቦች ከዱባ ጋር የተጠበሰ የበግ ስጋ፣ ለእንግዳ ተብሎ ለቀናት የሚቀመጥ ጣፋጭ እርጎና ደረቅ ቺዝ ይገኙበታል። ታዲያ እንግዶች የሚቀርብላቸውን ምግብ በምንም አይነት መልኩ ማስተረፍ የለባቸውም። ምግቡ የቀረበበትን ሳህን ባዶ ካልተመለሰ የቤቱ ባለቤቶችን ክብር እንደነካ ይቆጠራል። እናም በዚህ ሁሉ የእንግዳ ተቀባይነት ስነ ስርዓት ውስጥ በሚደረጉ የቃላት ልውውጥ ላይ እንግዳው ንግግሩ አክብሮት የተሞላበትና ትህትናን የተላበሰ መሆን አለበት። በምንም አይነት መልኩ ስሜት የሚጭሩ ሀሳቦችን ማለትም እንደ ፖለቲካ፣ ሃይማኖት ወይም ገንዘብን በተመለከተ ማንሳት የለበትም። ታዲያ ከሞንጎላውያን ውስጥ ዘንድ ተወዳጅነትን ለማትረፍና ቦታ ለማግኘት የነሱን ባህል በደንብ ማጥናትና የበለጠ መላመድ አስፈላጊ ነው። ምክንያቱም ከሞንጎላውያን ባህል መካከል አስገራሚ የሆነው የበግ ወይም የፍየል ጭንቅላት ለመብል ሲቀርብላችሁ ይቻላል። ይሄ ከናንተ ባህል ጋራ የሚጋጭ በመሆኑ ግርታን ይፈጥርባቸዋል። በሞንጎሊያውያኖች ግን የበግ ወይም የፍየል ጭንቅላት በጣም ውድ የሆነ የእንስሳቱ ክፍል በመሆኑ ለወጣትና ለጎልማሳ ወንዶች የሚቀርብ የክብር ማዕድ ነው። ታዲያ ይሄ ጭንቅላት የቀረበለት ወንድ ደግሞ መጋባዦቹ ሴት ልጆች መካከል ቆንጅየዋ ሴት ልጃቸው ሌሊቱን ከቅፉ ሆና ሞቃት ምሽትን እንዲያሳልፉ ትበረከትለታለች። ይህ ሁኔታ ለእንግዳ ወንድ አስደሳች ቢሆንም በሞንጎሊያውያን ነዋሪዎች ዘንድ ባለው የአኗኗር ሁኔታ ምክንያት አብዛኞቹ ከቦታ ቦታ የተዘዋወሩ የሚኖሩ ዘላኖች ናቸው። ይህም አኗኗራቸው የገላቸውን ንጽህና እንዳይጠብቁና የተለየ ጠረንም እንዲይዙ ያደርጋቸዋል። ታዲያ ይህንን የሴቷን ጠረን መቋቋም የቻለ እንደታሰበለት ሞቃት ሌሊትን ማሳለፍ አይቀርም። ወንዶችን ከተለያዩ ሀገራት በማምጣት የሴቶችን የወንድ ጥም የማርካት ዘመቻ። በሞንጎሊያ የሴቶችና የወንዶች ቁጥር በከፍተኛ ደረጃ ልዩነት አለው። በአሁኑ ሰዓት 105 ሞንጎሊያን ሴቶች ለ100 ወንዶች መዳረስ አለባቸው። ይህ የፆታ አለመመጣጠን አሉታዊ የሆኑ ጫናዎችን በሞንጎላውያን ማህበረሰቦች ዘንድ እያሳደረ ይገኛል። ከእነዚህ ተጽዕኖዎች መካከል የወንዶች ቁጥር አናሳ መሆን የሰራተኛውን ማህበረሰብ መመናመን አስከትሏል። ለዚህም ዋነኛ ምክንያት በሀገሪቷ ያለው የውልደት መጠን መቀነስ ነው። ይህ ሁኔታም የሞንጎላዊያን ሴቶች ከፍተኛ የሆነ የቤተሰብና የማህበረሰብ ጫናዎችን በትከሻዎቻቸው ላይ እንዲሸከሙ አድርጓቸዋል። በዚህም ምክንያት በሀገሪቷ ነዋሪዎች ኢኮኖሚያዊ፣ አእምሮዊ ጫና ከፍተኛ ደረጃ ላይ ደርሷል። ይሄ የወንዶች ቁጥር አናሳ መሆንም ከፍተኛ ለሆኑ ጽንፈኛ እንቅስቃሴዎች መበራከትና ሴቶችም ከፍተኛ የሆነ ጫናና ጭንቀት እንዲሸከሙ አድርጓቸዋል። ታዲያ የሀገሪቱ መንግስት በሀገሪቷ እየተበራከተ ለመጣው ከፍተኛ የሆነ የሴት ቁጥር መፍትሄ ይሆናል ብሎ ያመነው ሃያ ሺህ የሚሆኑ ቱርካውያን ወንዶችን ወደ ሀገሪቷ ማስገባት ነው። የሞንጎሊያ ሚዲያዎች እንደዘገቡትም ከሆነ በአሁኑ ሰዓት አንድ ወንድ ከስድስት ሴቶች ጋር አብሮ መሆን እንደሚችል ነው። ይሄ የጾታ ለመመጣጠን ችግር በሞንጎሊያውያን ዘንድ አዳጋች የሆነ ቢሆንም፣ የሀገሪቷ መንግስት ግን የተለያዩ የመፍትሄ እርምጃዎችን በመውሰድ በረጅም ጊዜ ቅድ ችግሩን ለመቅረፍ እየተንቀሳቀሰ ይገኛል። በዚህም የመፍትሄ እርምጃዎች ላይ የማህበረሰቡ ጉልህ የሆነ አስተዋጽኦ አስፈላጊ እንደሆነ የሀገሪቱ ባለስልጣናት ያሳስባሉ። እናንተስ ስለ እነዚህ ባህሎች ምን ሀሳብ አላችሁ? የትኛው የሞንጎሊያ ባህል ይበል የሚያስበልና በቅራ የምትሉትስ የትኛው ነው? ሀሳባችሁን በኮሜንት ላይ አድርሱልን። ቪዲዮን ከወደዳችሁት ላይክ በማድረግና በየቀኑ የምንለቃቸውን ሌሎች አስገራሚና ያልተሰሙ እውነታዎች እንዳያመልጧችሁ ሰብስክራይብ ማድረጋችሁን እናስታውሳችሁ። ደህና ቆዩ።